አያረዳጅ አያረዳጅ አለቀሰ። ማነው የሞተ? የጥጃ አባት እኮ የጥጃ አባት ያንታ ጎታልን እንዴ! አይ አባቷማ አይደለም የሞተ ወይስ ለሰላስ። ይኸውልሽ የጥጃ አባት ስነግረው አለቀሰ። አያረዳጅ አለቀሰ። የሞተ ይኸውልሽ የጥጃ አባቷ አነ፣ እባክህ እንዳይጣቡብህ። ምን ጨዋታ ጨዋታውን እያየ ልጅ ንሳ ባክህን፣ በደንብ አድርገህ ጠብቃቸው። እንዴት ያለ ነገር ነው! ብርቁ ብርቁ፣ ናስኪ ወዲህ ያዬመ እኔ ነኝኩምጠራ ብርቁ አጎት ጋር ልላክ

አዳምጠኝ! አዳምጠኝ! እውነትንህ ነው ነው። አሁን ዘላለም ጋር ሄድና፣ መልእክተኛ ብልክ በሩን ዘግተህ ጠፍተሃል። ቆይ እንጂ አልጨረስኩም። መልእክተኛ ብልክ ያልከኝ ዘግተህ ጠፍተሃል በለው። መልእክተኛ ብልክ በሩን ዘግተህ ጠፍተሃል። አሁን የጠጀ የባሏ አባት አሙ ተኝቷል ሄደን አብረን ሄደን ጠይቀው እሺ ቆይ እንጂ አልጨረስኩም እ ጋቢውን ደግሞ ሰውዬው ጋር ሄደህ አረጋገጥክልኝ ወይ ጨረስከው ወይ ጨርሶታል ነው እሺ ከጨረሰው በደንብ አድርገህ ትላክልኝ ብርቁ አበዛብኝ እንዶ ሰውን አንዱን ባመጣው ኖሮ መጀመሪያ ብላከ መጀመሪያ ሰው ልክ የነበረ ቤት አልነበር እሱን ነገር ያው ልምጣ መጀመሪያ አንደኛ አይደለም

የጠጄ የባሏ አባት የባሏ አባት ታሞ ተኝቷል። ሄደን ጠይቀው፣ ጋቢውን ደግሞ ሰውዬው ጨርሶት እንደሆነ አረጋግጠህልኛል ብለህ እነዚህ ቀላል ነው። እኔ እሄዳለሁ። እንትንም ነው እንደ እዩ ነው የምልህ ሳይጠፋኝ ቶሎ የያዘው ሰው መልእክተኛ ልክ በሩ ተዘግቷል። አላሲሆን የጥጄ አባት

ን ጥጃ አልጋገርችም። እን እን እኔ ዘንድ ደባልነት ልትኖር ነው ወይ? እንወራለን። ምን አገባህ? እንደው ጥጃህ በቃ የምትጋግረው አንተ ሲሆን ደግሞ ተነብሽተህ

ምንድን ያልሰማሁት ነገር ነው ወንድም? እንዴት አይነት ነገር ነው? ደህና ነህ? ምንድን ነው? ምንድን ነው ወንድም? ምን ምን ሆነህ? ቢኔ ለጌታ እንዴት ነው? እንዴው ምን እንድ ምንድን ነው ማፈላ ነው የሰደድክብኝ? ማንን? አንተ ራስህ የብርቁን ነው። ማን በርቁን? የጠጃ አባት ማን ነው? የጠጃ የባሉ አባት ሙቷልና እና ለቅሶ ድረስ ተብልሃል። ምን አልሰደድክብኝ ወይ? ወይ መድኃኒት ዓለም! የልጅ እንደው እንደው የልጅ መካ እንዴት እንዴት እንዴት መጫወት አረገነ ባክ ታሟልን ልናንተ ጠይቅ ነው እንጂ እንጃልኩ እኔ ሞቷል ብዬ እንዴት አድርጌ ልክልህ? እና ታሟልን ነው አንሻፎ ሞቷል ያለኝ። ይኸው ተጫወተብን እኮ እንዲ እንዲ መጫዋቸ ኳረግን ድሮ መቼ ሱ ቀል በነበሩ አንተ የ በስመ አብ ወልድ መንፈስ ቅዱስ አዱ አምላካ ወልድ መንፈስ ቅዱስ። እኔ ምኑን ምኑን ወንድም አላውቅም እኔ ያንተ እንዲ ምን እዚ ሀገር ቤት ያሉት ደግሞ ማን ሞተ ብዬ ነው እንጂ ማንድ ማልሞት ክብሩ ይስፋል ስናንተ በስመ አብ ወልድ መንፈስ ቅዱስ ነው እኮ፣ እኔ እኮ አሁንም እኔ የምረግጠውን መሬት ሁሉ አላውቅም። እንዴት ዓይነት እንዴት ዓይነት እንዴት ዓይነት ልጅ ሆነ ባክህ! እንዴት እንዴት እንዴት የፈረደብኝ እኔ ደግሞ እንዴት አይሰድብኝም ብዬሽ እኮ ታዲያ፣ አንተ ላይ አግብጫለሁ። እንደው ምን ባደረገው ነው የሚሻለኝ? ግን የለኝም። እንደው ምን ባደረገው ነው የሚሻለኝ? እኔ እንደው ዝም ብሎ መጫወች አደረገን እኮ፣ በቃ ተለማመደን እኮ። በቃ እንደው ሳይቶኝ ቢሆን ኖሮ ተከትሎኝ ይሆን ኖሮ፣ ጉድ ሆኛለሁ ነበር።

ቻኩሎ ያችን ሊቀለበት እኮ ነው። ሽልማቷን ሊቀለበት ሰው ልኬ ነበር። አንተ ጋር የለህም። ደና ሰው እኮ ልኬ ነበር፣ ደና ሰው ልኬ ነበር። እና የጋቢውንማ ሂጄ ነበር እኮ የለህም። ከዛም በኋላ አልቆርጦትም፣ እውነቴን አልቆርጦትም። ትንሽ ይቀረዋል። እዚህ ጥለቱ ግን ያ ስራ ስለሚበዛበት አንተ ነው እኮ እዚህ ምንድነው? የማህበሩ የምኑም አለበት አይደል? ሞልቶበታል እና ገና ማልቆርጦት እና መቼ ህደን እንጠይቀው። አንተ አሁን ማን ብርቁ ነው መቅጣት አለብኝ። በኋላ ምሳ ወይ ለፍና በኋላ መጫዋች ወይ አሁን ለማን ይነገራል? እናንተ ምን ልሁን ነበር

ማነው የሞተ የጥጃ አባት እ የጥጃ አባት ያንታጎት አይደለም እን አባቷማ አይደለም የሞተ ይ ላስላስ ነው የጥጃ አባት ስነግረው አለቀሰ እየላዛ አለቀሰ የሞተ ጅ የጥጃ አባቷ ባሏ የጥጃ ባሏ የጥጃ አባት ሆኖ የባሏ አባት ነው ወይ? መድኃኒት አለ? የሚሰራው ስራ እንደው የልጅ ምን ባደርገው ነው የሚሻለኝ? እንደው ምን ባደርግህ ነው የሚሻለኝ? ንነ ምንድን ነው

የሆነ ችግር ሊያጋጥመው ይችላል እና ምን ብለን ተመካከርን መሰለሽ? ዞሮ ምንም ካካከር ምንም ከቤተሰብ ጋር እናወራለን አንቺን መጀመሪያ እንዴው ምናልባት ብለን ነው እና አሁን ይሄ ልጅ ሌላ ባህሪ ይዞ ቢመጣ ይወልሽ። አሁን ላይ ለቅሶ ነገር ሰው ሳይጋባ ወንድና ሴት ምንም አይነካከም፣ ከጋብቻ በፊትም የሚነካካ ነገር የለም፣ ከተጋባ በኋላ ነው

እሱማ የለም፣ አልሳመችኝ እኮ ተግኝተግን ሳሚኛ። አንቺ ግን ሳይጋቡ መሳም የለም እና እ እስቴት ነው የምገፋትሪ ፈለገ መቼም ሰፈር የለሽም ቤት መቼ ቤት አልታገኘኝም ያው ጊዜ ስለሌለኝ እዚህ መጥቼ ይችሽ አዎ እውነት ነው ጊዜ የለሽም የኔን ህይወት ለማበላሸት እንዴ ነው አንድ ወንድ ለሁለት ተመጨሽ እንዴ ነው አንድ ወንድ ማለት ምን ማለት ነው እቺ ጓደኛ አይደለሽ ጓደኛሽ ነኝ ለዛ ነው ልፈልግሽ የመጣሁት ውስጥ ለጣ እኔ እኮ ጓደኛዬ ስለሆንሽ የውስጤን አማካርኩሽ እንጂ አንቺ ተደርበሽ የኔን ህይወት እንድታበላሽ አይደለም እኔም እኮ ስለጠፋሁሽ ትፈልግሽ ብዬ ነው የመጣሁት። ነው እኮ ቤት አልመጣም ወይ ቤት አጠብቂኝም። ኖ ኖ፣ ዛሬ ዛሬ ብቻ አይደለም ብዙ ጊዜ ስትመላለሽ ሰምቻለሁ። ይመቻሽ። እሺ ማየት አይጠበቅብኝ። ኖ ማይ ፍለጋ ነው እንጂ የምመጣው ሊላ፣ ምን ፈልጋለሁ። ምን አለብሽ ነው። እሺ ምን ያለው ታውቂያለሽ። እንዴት ሆነላችሁ? ድርስ የፕሮሰሱ ነገር ስለ እሱ ነገር፣ ሳምንት እንኳን ነው ቆየም ስለሆነ ተሳካ። እንዴት ነው? እዚህ ቆዩ እየተባላችሁ አልነበረ? የለም አይ፣ አሁን ዛሬ አውርተን መጣን።